እርሶ ብሎ እንጂ እሷን በማጉረስ ብቻ ደከሙ እኮ አይ፣ ጠገብኩ። ደግሞ ለሌሎቹም ደግሞ ለሌላቸው እግዚአብሔር ያስብላቸው። ት ነው ማድረግ ጠሽ የምትሄጂው ቁጭ በይ። በድሮ ጊዜ ነው በከበርቴዎች ጊዜ እንደው ጋሻ የሚነግሩን ታሪክ እኮ እንዴት ናፍቆኝ እንደነበር እና እንደ አገልጋዩ ያገባና የጽናት አባት እኔ እኮ ሁሉንም ነገር አውቃለሁኝ ከእሷ ይግፋ ብዬ ነው እንጂ፣ እያሉ እንግዲህ ከራሳቸው ጋር ሲያወሩ ነበረ። የጽናት አባት ምንድን ነው የሚያውቁት? ከኪራ ጋር ስለጀመረችው የፍቅር ግንኙነት ነው ወይንስ ትምህርት ሳትማር እየተማርኩኝ ነው አባዬ ብላ የዋሸቻቸውን ነው? ሁላችሁም የተሰማችሁትን የገምታችሁትን ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻና ላይ ቤተሰብ በሙሉ እንደምናላችሁ ሰላምታዬ በያላችሁበት ድረስ። ጽናትዬ እጅግ በጣም እንግዲህ ፈተናዎች እየተደራረቡባት አንዱ ስትወጣ ሌላ ሌላውን ስትወጣ ደግሞ አዲስ እየመጣ እንግዲህ የህይወት መሰናክል እጅጉን በጣም እየተፈታተናት ይገኛል ማለት ነው። የጽናት አባት ሳይነግሯት እንግዲህ በድንገት እቤታች እነ ኪራ ቤት መጥተው ጽናትዬ ዬ እነ ኪራ ቤት እንግዲህ ትምህርት እንደምትማር እንጂ የነኪራ ሰራተኛ እንደሆነች እንግዲህ ለአባቷ ስላልተናገረች እጅግ በጣም ተጨንቃ ተጠባለች። እናም እንግዲህ ጠዋት ከወደ መኝታቸው ተነስተው ሁሉም ሳሎን ተሰበሰቡ። የጽናት አባት ሳሎን ቁጭ ብለው ነበር። ጽናትዬም አባዬ እንዴት አደርክልኝ? በማለት ሰላምታ ካቀረበችለት በኋላ ምነው ትምህርት አትጅም እንዴ? አረፈደም እንዴ? ሲሏትም ነበረ። አይ ዛሬማ አልሄድም ስትላቸው ነበር። ለምን እንዴ? አንተን ጥዬ አልሄድም ስትላቸውም ነበር። እንዴ ለእኔማ ምሮ አለችልኝ። ለምንድን የማትሄጂው ሂጂ እንጂ ሲሏትም ነበረ። አይ ረፍዷል ስትልም ነበር። ጽናት ቢረፍድም ከምትቀሪ መሄድ አለብሽ ለእኔ ምሩ አለችልኝ፣ ከምሩ ጋር አጫወታለሁ እያሉም ነበር። ኪራም መጣ። እናም እንግዲህ ኪራ ትምህርት ቤት ሊሄድ ነው አለችው ጽናት። የት ነው የምትሄጂው ምን ልታደርግ ያለ ኪራ። እረስቶታል ማለት ነው። ከዛ ገባውና ማለቴ አባትሽን ጥለሻቸው ሲልም ነበረ። ችግር የለውም ትሄድ። ለኔ ምሩ አለች፣ ከምሩ ጋር አጫወታለሁ እያሉም ነበረ በእንደዛ እንዳለ እንግዲህ ጽናት በእንደዛ እንዳለ እንግዲህ የጽናት አባት ለኪራ እንግዲህ እጮኛህስ የት ሄደች ብለው ሲጠይቁት ነበረ። ማን ነች ሲልም ነበረ ኪራ። እናም እጮኛህ ቤተልሔም ነች የት ሄደች ሲሉትም ነበር። ከእሷ ጋማ እኮ ተለያይተናል በማለት ሲናገር ነበረ ኪራ። እንዴ፣ ለምን ባይሆን ጥሩ ነበረ ከሆነም እንግዲህ እናንተ ታውቃላችሁ። በማለት እንግዲህ ጽናትዬ ተነሽና ሄጂ ሳይረፍድብሽ ትምህርት ቤት ሲሏትም ነበረ። ጽናትዬም እሺ በማለት እንግዲህ እጅግ በጣም ተናዳለች። ተነስታ መከረኛ ዩኒፎርሟን ለባበሰች ማለት ነው። ከዛም እንግዲህ ከግቢ ውጪና ኪራን ጠበቀችው። ኪራም እንግዲህ አብራት ተከትሏት እየሄዱ ሳለ ናሆም ደግሞ ወደነሱ ቤት እየመጣ ነበረ። እናም ናሆምዬን አባቴ ጋር ተጫወቱ አደራ፣ ምግብ ሰርቻለው አቅርቡና ብሎ ስትልም ነበር። ምን ነው ውትድርና ነው እንደምትጁ? አደራ አደራ አበዛሽሳ ሲልም ነበረ። ናሆም በእንደዛ እንዳለ እንግዲህ ጽናትዬ ትምህርት ቤት ውላ ትመጣለች ማለት ነው ወደ ቤት። ከዛ በፊት ግን ናሆምና ምሩ ከጽናት አባት ጋር እንግዲህ ስለ አጼ ምኒልክ ታሪኮች አንዳንድ ነገሮች እየነገሯቸው ከትልቅ ሰው እንግዲህ ትናንሾች ይማራሉና ሲማማሩ ነበረ። በእንደዛ እንዳለ ጽናትም እንግዲህ ትምህርት ቤት ርኩ ብላ ያው እንግዲህ ውጭ ቆይታ ሰዓቷን ጠብቃ ከትምህርት ቤት የሚለቀቁበትን ተማሪዎች ወደ ቤት ትመለሳለ ማለት ነው። ወደ ቤት ስትገባ ወይኔ ጽናቴ እንዴት እንደሚያምርብሽ በማለት እንግዲ አባቷ ሲያደንቋት ነበረ። እሷም ስማቸው ቁጭ ከማለቷ ናሁ ኪራ ደግሞ ከኋላ ተከትሏት ገባ። እንዴ አብራችሁ መጣችሁ ሳ ሲሉም ነበረ ማለት ነው። የጽናት አባት በእንደዛ እንዳለ እንግዲህ ምሩዬ ጽናቴ ሂድና ልብስ ሽንቀይሪ ስትላትም ነበር። ጽናትዬም ልብስ ልትቀይር ብድግ ስትል የኪራ አባት ደግሞ በሩን ከፍቶ ግብት ሲሉም ነበረ። ከዛ እጅግ በጣም ደነገጠች ጽናትም፣ ምክንያቱም ጽናት የዛ ቤት ሰራተኛ እንጂ የነኪራ ቤት ተማሪ አደለችም። በጣም ደንግጣ ነበር በሆነው ነገር ሁሉ። ኪራም በጣም ደነገጠና አባዬ ምን ነው እመጣለሁ አላልከኝ? ምሳ ሲልም ነበር። ሰርፕራይዝ በማለት እንግዲህ አባትየው ተቀላቀለ። ሁሉም ቁመው ተቀበሉት። እናም እንግዲህ የጽናት አባትና የኪራ አባት ትውውቅ አደረጉ። እኔ የኪራ አባት ነኝ። የጽናት አባትም እኔም የጽናት አባት ነኝ፣ አሰገድ እባላለሁ በማለት እንግዲህ እራሳቸውን አስተዋወቁ። ከዛም እንግዲህ በጣም ተደናግጠው ነበረ። እናም ጽናቴን ቁጫቴ እንዴ ሲሏቱ ነበር። አይ ልሄድ በማለት ከነሱ አጠገብ ብንብላ ትሄዳለች ማለት ነው። በእንደዛ እንዳለ እንግዲህ ምሩዬም ብድግ አለችና እኔም ምግብ እስኪ ላቀራር በማለት እንግዲህ ብድግ ብላ ሄደች። ናሆምም እኔም ምሩን ላግዛት በማለት ብድግ ብሎ ሄደ ማለት ነው። ኪራም እንግዲህ እኔም ልብስ ልቀይር በማለት ያባቱንም ሻንጣ ተቀብሎ ወደ ክላስ ሄደ። ሁሉም በየቦታቸው ተበታተኑሳ፣ በማለት እንግዲህ የኪራ አባትም ሲናገር ነበር። አሁን ሁሉም ከየአቅጣጫው ነው መጥተው የተሰበሰቡት፣ እንግዲህ ያው የየራሳቸው ጉዳይ ይኖራቸዋል ብዬ አስባለሁ በማለት እንግዲህ አባትየውም የጽናት አባት ለኪራ አባት ሲናገር ነበረ። አንተ ግን ለምን መጣክ? ምን ነክ ነው ሲለውም ነበረ። የኪራ አባት ልጄን አፍቃኝ፣ ልጄን ለማየት ነው በማለት እንግዲህ የጽናት አባትም መልስ ሰጡ ከሆነ ጥሩ ነው በማለት እንግዲህ ሲያወሩ ነበረ። ጽናትዬና ኪራም እንግዲህ አንድ ላይ ቁጭ ብለው እጅግ በጣም እያሰበች እና እየተገዘች ነበረ ጽናትዬ። ኪራም እንግዲህ እውነቱን ተናግረን የሆነው ይሆን ሲልም ነበር። የምኑን እውነት ነው የምንናገረው ስትልም ነበር ጽናት። አንድ ይህችን የመሰለሽ ቆንጅዬ ላገባ ነው ብዬ እናገራለሁ ሲል ኪራ። ጽናትዬ ግን ፈቃደኛ አልሆነችም ማለት ነው ጽናትዬም እንግዲህ እኔ አባቴ እንዳዝንብኝ አልፈልግም ስትል ነበር። ኪራም እኔ አባዬ መምጣቱ ጥሩ አጋጣሚ ይመስለኛል። ሁለቱም ባሉበት ፍቅራችንን መናገር ማሳወቅ አለብን። ውሸት በበዛ ቁጥር ጥሩ እንዳልሆንም እንግዲህ አስጠንቅቆ ሲነግራት ነበረ። ጽናትም እንግዲህ የኔ እናንተ ፍቅር አሁን ላይ አባዬ እስከሚሄድ ድረስ እንግዲህ ማቆም አለብን ስትልም ነበረ። ምን ማለት ነው እያለ እንግዲህ ኪራም ውሸት በበዛ ቁጥር ጥሩ እንደማይመጣም ሲነጋትም ነበረ። ማለት ነው በእንደዛ እንዳለ እንግዲህ እውነቱን ተናግረን ያቆምሽውን ትምህርት በቀጣይ ዓመት እንድትቀጥይ ይደረጋል ሲላትም ነበረ ኪራ። በእንደዛ እንዳለ እያወሩ እያለ እንግዲህ እዛች ፍራሽ ላይ ቁጭ ብሎ ነበር። የጽናት አባትም ዘው ብለው ክላስ ገቡ። ከዛ በጣም ይቅርታ እኔ እንግዲህ ሳላንኳኳ ገባሁኝ። በማለት እንግዲህ ጽናት ዬም ና አባዬ ና ተቀመጥ እዚህ እያለችው ትንሽ ራሴን አመመኝና መተኛት ፈለግኩኝ ለዛ ምን የመጣሁት በማለት እንግዲህ አባትየውም ሲናገሩ ነበረ። ኪራም ተነስቶ ወጣና ሄደ። ከዛ የጽናት አባት እንግዲህ መተኛት ጀመሩ ማለት ነው፣ ያው ብዙም ጤና የላቸውምና አባዬ ቆይ ሕክምናህን መድኃኒትህን አቁምሃል እንዴ? ስትለው ነበረ። ሐሙስ ነበር እኮ የሐኪም ቤት ቀጠሩ ሲላት ነበር። እና የሐኪም ቤት ቀጠሩ እያለ ነው እዚህ የመጣኸው እኔ ጋ ስትልም ነበር። እንዴ ልጄ እኮ ነሽ አንቺ። የሚበልጥብኝ ምንም አይነት ነገር የለም ሲላትም ነበር። እኔ እኮ ያኔ ናፍቄ እኮ ነው እንድዛ ያወራው የተናገርኩት ስትልም ነበር። እኔ እኮ አባትሽ ነኝ፣ ሁሉንም ነገር እኮ ሳትደብቂ ንገሪ ምናምን ነገር ሲሏትም ነበር። ምን ልንገር ካባዬ ስትልም ነበር። ጽናትዬ የደበቅሽ ነገር እንዳለ ያስታውቅብሻል ውስጥ የሚለኛል እና ምንም ነገር ሳትፈሪ እኔ አባትሽ ነኝ ንገሪኝ ሲሏትም ነበረ። ጽናትዬም እንግዲህ እጅግ በጣም ደንግጣለች እና የሚያወሩትን ነገር ለማጠፋፋት ሞከረች ማለት ነው። ቆይ ብርድ ልብስ አምጥቼ ላልብሴክ ምናምን በማለት ከፊታቸው ተነስታ ሄደች። በሌላ በኩል ምሩና ናሆም ደግሞ በጣም አስበዋል። የጋሼ መምጣት እንግዲህ የኪሮቤልም አባት በመምጣታቸው የጋሼ መምጣት ብቻ ሁሉም ነገር ግራ ተጋብቷቸዋል። እናም እንግዲህ የጽናት አባትም እንደዛው እና ጽናት በቃ ጭንቀት በዛባት። አባት እያለችም ነው ምሩ ምሩዬ፣ ግን እውነታው ቢነገራቸው ነገራቸው ስትልም ነበረ። ናሁም ግን የማይሆን ነገር ነው የማይታሰብ ነገር ነው። የጽናት አባት እኮ ተማሪ እንደሆነች ነው የሚያውቁት። እናም ጥሩ ነገር አይፈጠርም፣ እውነታውን መነገር የለባቸውም እያለም እንግዲህ አይተናል ማለት ነው የኪራ አባት ኪራን ፈልገው ክላስ ሄዱ። ቆያ አንተ ምንድነው ቆዳ ነው እንደምትቀይረው እስካሁን ድረስ ሲሉትም ነበረ። ኪራም እንግዲህ ከተቀመጠበት ቀና ብሎ አባቱን እያየ ሳቅ ብሎ በፈገግታ ነበር አባቱን የተቀበለው። ይህ ሳቀ፣ ይህ ፈገግታ እንዴት እንደናፈቀኝ ሲልም ነበረ። በቃ እንደዛ ማኮደርክኒ ቀን ሙሉ ስስቅልክ ነው ሙሎ ሲልም ነበረ። በእንደዛ እንዳለ እንግዲህ ስለ እናቱ ሲያወራ ነበረ ማለት ነው እናም እንግዲህ ለአያቱ ስልክ መደወል እንዳለበት ሲነግራቸውም ነበር። በዚህም አጋጣሚ እኔ እዚህ መምጣቴን እዚህ መሆኔን እንዳትነግራት ልናትህ ሲልም ነበረ። ምክንያቱም እኔ አሞኝ የመጣሁት ትንሽ ሂጄን ወለም ብሎኝ ታሽቼ ድኛለሁ። ነገር ግን እዚህ አንተ ጋር ሁኜ ለአገግም ብዬን የመጣሁት ልናትህ ግን እንዳትነግራት እንይዝ እንዳለው ሲሉም ነበረ። የኪራ አባት ማለት ነው። ከዛ ኪራም እንግዲህ አባዬ የሆነ ነገር ላማክርክና ልነግርክ ፈልጊያለሁ ብሎ ጥያቄ ስጠይቀው፣ አጣራፊ ካልሆነ አሁን ማረፍ ስለምፈልግ በኋላ እናደርገው ሲሉም ነበረ የኪራ አባች ማለት ነው። ኪራም እንግዲህ ለጽናትዬ ግን ምንድን ነው የምላት ሲልም ነበረ ጽናትዬ እንደፈረድባት እንግዲህ ያንኑ ዩኒፎርም ለብሳ ትምህርት ቤት ብላ ሂዳ አንድ ካፌ ጋር ቁጭ ብላለች ሰዓቱ እስኪ ደርስ ድረስ ወደ ቤት መመለሻ እናም እንግዲህ ወይኔ ጉዴ እንደው ግን እኔ አባቴ ምንድን ነው የምለው አሰቃየሁት እኮ እሱ ለእኔ ብሎ ብዙ ነገር ተንከራቶልኝ ብዙ ነገር ምንም ነገር ሳይጎለው ምንም ነገር ሳያጣ ለእኔ ብሎ ከተማ ድረስ ተንከራቶ መጥቶ እኔን እያየኝ እየጠየቀኝ እኔ ግን አንድ እንኳን ትምህርቴን በርትቼ ጠንክሬ ተምሬ አባቴን ማስደሰት አቃተኝ፣ እያለች እራሷን እየወቀሰች ነበረ። በዛ መሀል ሰኒ መጣች። ከሰኒ ጋር ሲያወሩ ነበረ። ጽናት እጅግ በጣም ጭንቀት ውስጥ እንዳለች ስትነግራት ነበረ። ሰኒም እንግዲህ በባህሪዋ ፈታ ያለች ናትና፣ ፈታ እንድትልም እንግዲህ አንዳንድ ነገር ስትላት ነበረ እናም ለአባትሽ እውነቱን መናገር አለብሽ ከኪራ ጋር ያለሽን ሪሌሽን ማሳወቅ አለብሽ ስትልም ነበረ። ሰናይት እዛ መሀል እንግዲህ ብዙ ነገር ከሰናይት ጋር ተነጋገሩ። እኔ እንደው በቃ የሰው ሕይወት ማመሰቃቀል ነው ስራዬ ያለች እንግዲህ ፅናትም ራሷን ስትወቅስ ነበር። አንቺ ቆይ መቼ ነው ራስሽን ከመውቀስ የምትል ደግሞ የማንን ሕይወት ነው ያመሰቃቀል ስትላትም ነበር። ቤት የሆነችው በእኔ ምክንያት ነው እንደዛ ስትልም ነበር። እና ሰናይትም ያው ስትቆጣትም ስትመክራትም ነበረ። በእንደዛ እንዳለ እንግዲህ ምግብን መመገብ እንዳለባቸው ስትጠይቃት ነበረ። ምግብ እንብላ ስትልም ነበረ ሰኒ ማለት ነው። በሌላ በኩል ኪራ እና ናሆም በጣም እያሳሰባቸው እንግዲህ እያወሩ ነበረ። እናም እንግዲህ የፅናት ነገር እጅግ በጣም አሳስቦታል። ኪራ እውነቱን መናገር ይፈልጋል ማሳወቅ ይፈልጋል እጅግ በጣም ስለሚወዳት እናም እንግዲህ ፅናትዬ ደግሞ አልፈለገችም የኪራም አባት እንዳውቁ ሆነ የራሷ አባት እንግዲህ ስላላቸው ሪሌሽን እንዳውቁ አልፈለገችም። ኪራ ደግሞ ይፈልጋል። እናም እንግዲህ በእንደዚህ እንዳለ እያወሩ አንዳንድ ነገሮችን እንግዲህ አይተናል ተመልክተናል ማለት ነው። ኪራ እንግዲህ ያለፉት ነገሮች እንግዲህ ፅናት ላይ ተጽዕኖ ፈጥሮባታል ሲልም ነበር። ያለኝ አማራጭ ግን እሷ ከምትለው ውጭ እንግዲህ ምንም ላደርግ አልችልም ሲልም ነበረ። ከዛም እንግዲህ ተያይዘ ወደ ቤት አባትና ልጅ ኪራና አባትዬው እንግዲህ ስፖርት ነገር ይሰራሉ ማለት ነው። ከዛም እንግዲህ ትናንትና ምን ነበረ ልትነግረኝ ያልከው በማለት እንግዲህ የኪራም አባት ጠየቃቸው ጠየቀው ማለት ነው። ምንድን ነው ደግሞ ትናንትና በማለት ኪራም ነገሩን እያወቀ ነገር ግን ነገራቶቹን አለባብሶ ማለፍን ፈለገ ማለት ነው። የኪራም አባት ለማውጣጣት ለማስታወስም ሞከረ። የኪራ አባት የዝቼ ልጅ አባት ምን ሊያደርጉን የመጡት? በማለት ጥያቄ ለኪራ አቀረበለት። ኪራም ይሁልክ አባት ጽናትኛ የእኛ ቤት ሰራተኛ አይደለችም ተማሪ ነች። ሲልም እንግዲህ ኪራ ተናገረ። ምን ማለት ነው? ዛሬ እኮ ቀን ሙሉ ቤትም አልነበረችም፣ ሲሉ ነበረ የኪራ አባት ማለት ነው። ይውልክ አባዬ የጽናት አባት በጠና ታሞ ነበረ። እናም ጽናት በእኛ ቤት ሰራተኛ ገብታ እንግዲህ አባቷን ስታሳክምና ስትረዳን ቆየችው። ግን አባትዬው እኛ እንዳስጠጋናትና ትምህርቷን እንደምትማር ነው የሚያውቁት። ትምህርቷን እንደማትማር አይደለም የኛ ቤት ሰራተኛ እንደሆነችም አይደለም የሚያውቁት። እና በማለት እንግዲህ አባ ሚስጥር ነው ሲልም እንግዲህ ኪራ አባቱን ሲማጸን ነበረ። የኪራም አባት እኔማ ሁለት ፀጉር አውጥቻለሁ ምንም ነገር ሳልዋሽ እያንዳንዱን ነገር ነው የምናገረው፣ ሲልም እንግዲህ ለኪራ መልስ ሰጥተዋል። አባ አደራ ሲልም ነበረ ኪራዬ። እናም እንግዲህ ያው እኔም እኮ ጠርጥር ያለው ዩኒፎርም ለብሳ ሳያት ምናምን ነገር በማለት እንግዲህ የኪራ አባት የገባቸው አራዳ ናቸው። እና በእንደዛ ሁኔታ ነበረ የጽናት ድራማ የክፍል አርባ ስምንት የተጠናቀቀው ማለት ነው። ቀጣይስ ምን ይሆን የሚለውን ደግሞ በቀጣይ ክፍል እንግዲህ ይዘንላችሁ የምንቀርብ ይሆናል ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። ውድና የተከበራችሁ የቻናሌ ተከታዮች በሙሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲሶች ቻናሌን ተቀላቀሉ ማለት ነው። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ቸር ሰንብቱልኝ።